ክቡራን ተመልካቾቻችን የአጀንዳ ጉዳያችን ቀጥሏል። ከእንግዳ ጋር ተመለስን። እንግዳችን በጥቁር አንበሳ ስፔሻላይዝድ ሆስፒታል የህጻናት የስኳርና ሆርሞን ስፔሻሊስት የሆኑት ዶክተር ሰዋገኝ የሸዋስ ናቸው። ዶክተር እንኳን ደህና መጡ። እንኳን ደህና ቆያችሁ። እሺ እንግዲህ እንድናወራ የፈለግ ነው ህጻናት ላይ ስለሚከሰት የስኳር ህመም አይነት አንድ ስለሚባለው የስኳር ህመም ነው። በህጻናት ላይ የሚከሰተውን አይነት አንድ የስኳር ህመም መነሻውንና ሌሎች አጋላጭ ጉዳዮች ምንድን ናቸው የሚለውን ለመነጋገር እንግዳ ጋብዘናል። ቀደም ብለን አስተዋውቀናል። ዶክተር ሰው አገኝ ናቸው። ዶክተር እንግዲህ ቀደም ሲል በባልደረባችን መሰናዶ ያየ ነው ህጻናት ልጆች እንደዚህ አይነት ችግሮች ከገጠሟቸው በኋላ እንዴት ረዳው ይገባ እንዴት ልንረዳቸው እንዴት ስነልቦናቸው ልንጠብቅ ይገባል የሚለውን ነገር ነው የተመለከት ነው ከእርሶ ጋር ቆይታ ብናደርግበት ብለን ያሰብነው ነው። የመጀመሪያው ነገር አንደኛ፣ በህፃናት ላይ ይሄ ነገር ሲነሳ መነሻ ምክንያቱ ምንድን ነው? እንደው አጋላጭ ነገሮች ውስጥ ካሉ እናንተ ሐኪሞች ምን ትላላችሁ? እሺ፣ በጣም ጥሩ ጥያቄ ነው። እንግዲህ ያው ይሄ አይነት ማለት ሰውነት ላይ በቂ የሆነ ኢንሱሊን ማመንጨት ሳይችሉ ሲቀር የሚከሰት ነገር ነው። እንግዲህ ኢንሱሊን ማለት ደግሞ ያው ሰውነታችን ውስጥ ስኳር የተለያዩ ህዋሳቶች እንዲገባ የሚያደርግ ሆርሞን ነው። ስለዚህ ያንን ማመንጨት ሳይችሉ ሲቀሩ ምክንያቱም በተለያየ ምክንያት እነ ህዋሳቶች ይጎዱና ኢንሱሊን በበቂ ሁኔታ ሳይመነጭ ይቀርና ስኳራችን ስኳራቸው ይጨምራል ማለት ነው። ስለዚህ ይሄ አይነት አንድ ማለት ይሄ ነው። ስለዚህ አሁን እስካሁን ድረስ ባለው ሁኔታ የተለያዩ መላምቶች አሉ ይሄ ነው የሚያመጡ ነገሮች ይሁን ይችላሉ የሚሉ ብዙ ግምቶች አሉ። እስካሁን ድረስ ግን የአይነት አንድ የስኳር ህመም አጋላጭ የሆነ ነገር የታወቀ ነገር የለም። በእርግጥ አንዳንድ ሰው ላይ በተፈጥሮ ይህን ነገር የመጋለጥ እድል ይኖረዋል። ግን ይህ መጋለጥ ብቻ ለራሱ ለስኳር ህመም አያጋለጥም። ውጫዊ የሆኑ ነገሮች አሉ ወይም ኢንቫይሮሜንታል ፋክተር ስንላቸዋለን። ስለዚህ እነዛ ፋክተሮች ምንድን ናቸው? እስካሁን ይህ ነው የተባለ የተረጋገጠ ነገር የለም። እና እነዚህ ውጫዊ የሆነ ነገሮች እና እንደዚሁም አንድ ሰው ለዛ የመጋለጥ እድሉ ከፍ ያለ ሲሆን ለእንደዛ አይነት ነገሮች ይጋለጡና ይ ኢንሱሊን ማመንጨት ያቆማሉ። መጨረሻ ላይ ስኳራቸው ይጨምራል። ስኳራቸው ሲጨምር ደግሞ ያው ውሃ ቶሎ ቶሎ ይጠጣሉ፣ ሽንት ይሸናሉ። መጨረሻ ክሊቸው ይቀንሳል። መጨረሻ ላይ ለህይወታቸው አስኪ ሁኔታ ይከሰታል ማለት ነው። እና ይህ ነው የተባለ አጋላጭ ነገር እንከላከለው የሚችለው ነገር የታወቀ ነገር የለም። በእርግጥ እንደመነሻ አንድ ሰው ይሄ ነገር የመጋለጥ በጄኔቲክ ወይም በዘር እንትኑ አለ። ከዛ ደግሞ ውጫዊ ነገሮች ሲሆኑ ያንኛው ውጫዊ ነገሮች ምንድን ናቸው? የተረጋገጠ ነገር የምናውቀው ነገር የለም የታወቀ ነገር የለም። ብዙ ግምቶች አሉ። ስለዚህ ይሄ ነገር በሚኖርበት ጊዜ አይነት አንድ የሚባለው ስኳር ህመም ይከሰታል ማለት ነው። እሺ እንግዲህ የተለዩ የእድሜ ክልሎች ይኖራሉ ብለን እናስባለን። እንደ መረጃዎች ከሆነ ከ4 እስከ 6፣ ከ10 እስከ 14 እንደዚህ ልጆቹ ተጋለጡ ወይም ደግሞ በዚህ ህመም ተጠቁ። ወላጆች ቀደም ሲል ያነሷቸው ጥቂት ምልክቶች አሉ። ግን ወላጅ በምን ደረጃ ነው ትኩረት ሰጥተው ልጆቻቸው ላይ ሊያቸው የሚገቡ የሚያቸውን ምልክቶች በደንብ ይሄ ነገር ሊሆን ይችላል ብለው ማሰብ ያለባቸው ትኩረታቸውና፣ የትኞቹ ምልክቶች ደግሞ የበለጠ ወላጆች ጋር መድረስ አለባቸው ይላሉ? ያው እንግዲህ አይነት አንድ ማለት አጣዳፊ ነው በባህሪው። ምክንያቱም ሰውነታችንና ኢንሱሊን በማይመረትበት ጊዜ የስኳር ሁኔታው ይዛባና አጣዳፊ ነው። ይሄም ቶሎ ቶሎ ሀይ በጠጣት ነገር ይኖራል። እንደዚሁ ሽንታቸውን ቶሎ ቶሎ መሽናት ይኖራል። ሰውነታቸው ኪላቸው ይቀንሳል። እና እነዚህ ናቸው ዋና ዋና ምልክታቸው። ሌሎች ተጨማሪ ነገሮች አሉ እና እነዚህ ነገሮች በሚያሳዩበት ጊዜ ቶሎ ወደ ሕክምና ተቋም ካልሄዱ ምን ይፈጥራል? ልጆቹ ራሳቸውን ሊስቱ ይችላሉ። አተነፋፈሳቸው ይዛባል። መጨረሻ ህይወታቸው አደጋ ላይ ይፈጥራል ማለት ነው እና ብዙ ጊዜ እነኚህ ናቸው ምልክቶቹ። ግን ምንድን ነው ብዙ ጊዜ በሕክምና ምናየው እነኚህ ውሃ መጠጣትን፣ ሽንት መሽናትን አብዛኛው ማህበረሰብ እንደ ችግር አይገነዘቡም። በቃ አንዳንድ ልጆች ውሃ ይጠጣሉ በቃ የዛ አይነት ባህሪ ነው ብሎ በማሰብ ልጆቹን ቶሎ ወደ ህክምና አለማምጣትና መጨረሻ ልጆቹ ከተጎዱ በኋላ የሚመጡበት ሁኔታ አለ እና እነዚህ ነገሮች በሚታዩበት ጊዜ ሰውነታቸው ሲቀንስ፣ ቶሎ ቶሎ ሲሸኑ፣ ውሃ ሲጠጡ ቶሎ ወደ ህክምና ወስደው ልጆቹን ማሳየት አለባቸው። ሌላ ደግሞ ምንድ ነው የተሳሳተ ግንዛቤ አለ። ልጆች ላይ ስኳር አይኖርም ልጆች ላይ ስኳር አይኖርም የሚል ነገር ስላለ ያ ስለሆነ ግን ልጆች ላይም ያው ስኳር ይከሰታል። ይሄ በተለይ ህጻናት ላይ የሚከሰተው አይነት አንድ የሚባለው ነው። በእርግጥ ሌሎችም አሉ። በዋናነት በ95% በላይ ልጆች የአይነት አንድ ስኳር ህመም ነውና ስለዚህ ልጆቹም ስኳር ህመም ስለሚጋለጡ እንደዛ አይነት ነገሮች በሚኖሩበት ጊዜ ቶሎ ወደ ህክምና ተቋም መውሰድ ያስፈልጋል ማለት ነው። እነዚህ ህጻናት ወደ እናንተ ሲመጡ ህክምናው፣ መፍትሄው ምንድን ነው ብላችሁ በምን መንገድ ነው የምታክሟቸው እናንተ? አው ቅድም እንደገለጽኩት እነዚህ ልጆች ዋና ችግራቸው ምንድን ነው፣ ሰውነታቸው ኢንሱሊን ማመንጨት አልቻለም። ስለዚህ ዋናው ይሄ ነው። ይሄ ነው ኢንሱሊን የሚያመጡ ዋሶች ቤታ ሴል ይባላሉ። ይሄ ቆሽቱ ውስጥ ያሉ ሴሎች ናቸው። እነዛ ሲጎዱ ኢንሱሊን ማመንጨት አይችሉም። ስለዚህ ምንድነው ሕክምና የሚደረገው? ዋናው ሕክምና ያ ኢንሱሊኑ የማመነጨውን ያነሳውን ነገር ሰው ሰራሽ በሆነ መንገድ፣ ምክንያቱም ሰውነታቸው ማመንጨት አልቻለም። ሰው ሰራሽ በሆነ መንገድ በመርፌ እንሰጣቸዋለን። ግን እሱ ብቻ አይደለም፣ ምክንያቱም ኢንሱሊን እጥረት አለ ኢንሱሊን እንሰጣለን። ነገር ግን ሌሎች የምናረጋቸው ጥንቃቄዎች አሉ፣ አመጋገብ በተመለከተ። ምክንያቱም እኛ አሁን ኢንሱሊን የስኳርን ሁኔታ ዝቅ ያደርጋል፣ ምግብ በተለይ ይሄ ኃይል ሰጭ የምንላቸው ምግቦች ደግሞ የስኳርን ሁኔታ ከፍ ያደርጋል። ስለዚህ እነሱን ሁለቶችን ማመጣጠን ያስፈልጋል። አመጋገባቸው ሰዓቱን ጠብቆ ከኢንሱሊኑ መጠን ጋር አመጣጥ አመጣጥኖ መውሰድ ያስፈልጋል። እንደገና ደግሞ የምግብም አይነቶች አሉ። አንዳንድ የምግብ አይነቶች ስኳር ቶሎ ወደ ስኳርነት የመቀየር ባህር ያላቸው ለምሳሌ ጣፋጭ ነገሮች አሉ። ለስላሳ አይነት እንደ ከረሜላ እንደ ስኳር አይነት ነገሮቹ ቶሎ ወደ ስኳርነት ስለሚቀይሩ ቶሎ ስኳርን የመጨመር ባህሪ ይኖራቸዋል። ስለዚህ እነዚህ ነገሮችን ጥንቃቄ ማድረግ አለባቸው። በእርግጥ ያው ህጻናት አንዳንዴ እነኝን በምንም አይነት መንገድ አይወሰዱ ብለን አንልም። ምክንያቱም ልጆች ናቸው። ጓደኞቻቸው እንትን ሲሉ በተለይ የፕሮግራም ልደት ጊዜ የምናምን ጊዜ እነዛ ሲያዩ ሊጓጉ ስለሚችሉ ስነ ልቦናቸው እንዳይጎዳ በጥንቃቄ እንዲወስዱ እናደርጋለን። ነገር ግን አዘውትረው ግን መውሰድ የለባቸው። ምክንያቱም እነህ ቶሎ ወደ ስኳርነት ስለሚቀየሩ ሌላ እንቅስቃሴ ሲያደርጉ እንደዚሁ የስኳራቸው ሁኔታ የመቀየር ነገር አለ። ሌላ እንደዚሁ ተጨማሪ ነገሮች ለምሳሌ ጉንፋን ይሁን የተለየ ነገሮች ሲኖሩ የስኳራቸው ሁኔታ የመዛባት ነገር ይኖራል። ስለዚህ እነዛንም ምን አይነት ጥንቃቄ ማድረግ እንዳለባቸው በጤና ሙያተኞች ምክር ይሰጣቸዋል። ስለዚህ እነዚህ ናቸው ዋና ህክምና ምን ናቸው። ከዛ በኋላ ደግሞ እንደዚሁ እያየን የስኳራቸው ቁጥጥር ምን ይመስላል፣ በየሶስት ወሩ ይመጣ እናያቸዋለን፣ የሶስት ወር ክምችታቸው ምን ይመስላል በየቀኑ ደግሞ የቤታቸው ልጆቹ ስኳራቸው እንዲለኩ እናደርጋለን። ያ የለኩትስ ምን ያህል ከሚፈለገው ጋር ምክንያቱም ስኳሩ በደም ካልተቆጣጠር ነው ድንገተኛ አደጋዎች አሉ። ድንገተኛ አደጋዎች ለምሳሌ ሰውነታቸው በአሲድ መመረዝ፣ ዳያቤቲክ ኬቶ አሲዶስ እንለዋለን ወይም ደግሞ ስኳሩ በጣም ሊቀንስ ይችላል። እንደገና ደግሞ በረጅም ጊዜ ቁጥጥሩ ስኳር ጥሩ ካልሆነ ደግሞ ለረጅም ጊዜ አደጋዎች ለምሳሌ ኩላሊት፣ አይን ላይ እነዚህ ነገሮች። ስለዚህ እነኚህ ነገሮች በአግባቡ ተስተካክሎ መሆናቸውን ለማየት በየሶስት ወሩ አስፈላጊ ከሆኑም ከዛ ባነሰ ጊዜ እየመጡ ወደ ሕክምና ተቋም እየመጡ የልጆቹ የስኳር ሁኔታ ምን እንደሆነ እየታየ ሕክምናቸው ክትትል ይደረግላቸዋል። ስለዚህ እነዚህ ናቸው ዋናው የሕክምና አይነቶች ማለት ነው። እሺ የመጨረሻ ጥናት እንደሚያስፈልገው አስባለሁ፣ ግን እንደው እዚህ ሙያ ላይ እዚህ ስራ ላይ ስላሉ የችግሩ ስፋት ምን ያክል ነው? በርሶ መረዳት ወረቀቶችም ካሉ አሁን የችግሩ ስፋት፣ ይሄ ያው ዓለም አቀፍ ችግር ነው። አሁን እንግዲህ በአሁኑ ሰዓት በዓለም አቀፍ ደረጃ እነኚህ ህጻናትና ታዳጊዎች እስከ 2.5 ሚሊዮን የሚሆኑ ህጻናት በአይነት አንድ ስኳር ተጠቅተዋል ተብሎ ይታሰባል። በእርግጥ በሀገራችን የተረጋገጠ ነገር የለም፣ ይህን ያህል ነው ቁጥርና በእርግጥ ወደፊት አንዳንድ ጥናቶች ማድረግ ያስፈልጋል። በሀገራችን ላይ በየጊዜው ከጊዜ ከአመት ወደ አመት በዚህ የሚጠቁ ህጻናት በጣም እየጨመሩ ናቸው። እኛም ሀገር ብቻ ሳይሆን ሌሎች ባደጉ ሀገሮችም እንደዚሁ ይሄ የአይነት አንድ ስኳር ህጻናት ላይ በጣም ቁጥሩ በጣም እየጨመረና ልጆች በጣም እየተጋለጡ ናቸው ያሉትና ስለዚህ አንደኛ ቅድም እንዳልኩት ወላጆች ስለ ስኳር ህመም በቂ ግንዛቤ ኖሯቸው ልጆቹ በሚታመሙበት ጊዜ ቶሎ ወደ ሆስፒታል ወደ ጤና ተቋም አምጥተው ልጆችን ህክምና ማድረግ አለባቸው። ከዛም ደግሞ ችግሩ ከተገኘ በኋላ ያው በእርግጥ ወላጅ የመደንገጥ ነገሮችን እንትን ማድረግ ተስፋ የመቆረጥ ነገሮች አሉ። ያ ግን ማድረግ አያስፈልግም። ማንም እነኚህ ልጆች ልክ እንደ ጓደኞቻቸው ማንኛውን ማየት ማድረግ ይችላሉ፣ መማር ይችላሉ። ወደፊት ማድርገ የተለያዩ ኃላፊነት ሊኖራቸው ይችላል። ግን ህክምናቸው በአግባቡ ማድረግ አለባቸው። ህክምናቸውን በአግባቡ ካደረጉ ልክ እንደ ማንኛውም ዜጋ በቂ ዜጋ ሆነው ተምረው ራሳቸውን ችለው ለሀገሪቱም ለወላጆቻቸውም የሚጠቅሙ ልጆች ይሆናሉ እና በዚህ መንገድ ልጆችን ህክምና እንዲያደርጉ እንደገና ደግሞ እነዚ አይነት ነገሮችን ሳይሆን ቶሎ ብለው ወላጆች ወደ ህክምና እንዲወስዱ እንመክራለን። በጣም ጥሩ። በጥቁር አንበሳ ስፔሻላይዝድ ሆስፒታል የህጻናት የስኳርና ሆርሞን ስፔሻሊስት ናቸው ዶክተር ሰዋገኝ የሸዋስ በፋና ዘጣናችን ተገኝተው ይህንን ማብራሪያ ስለሰጡን ከልብ እናመሰግናለን። እኔ ምንድሉ ስለሰጠኝ በጣም አመሰግናለሁ።